አይደለም ኩዊን፣ እንደ አይደለም እንደዛ አትበይ፣ ትክክል አይደለም ኢንፎርሜሽኑ። እኔማ ላይቭ ቁጭ ብዬ እያወራን ስለሌላ ጉዳይ መግባታን ገብታ ማለት ነው፣ ሰደበችኝ። እኔ ምን አልኩ መሰለሽ? በደንብ አዳምጪ። ያልኩት አንቺ ኦርቶዶክስ ተዋህዶ ነሽ፣ መስቀል አለሽ፣ አማራ ነሽ፣ ለአማራ ትታገያለሽ ነው የሚባለው፣ አይደለም የሚባለው ገባሽ? ስለዚህ የሆነ አዲዮ ሰምቻለሁ። የሰማሁት እውነት ተለውጦ ከሆነ ከእሱ ጋር መታረቅ ይፈልጋል አምስቴ ተጣልቶ አምስቴ ተጣርቀዋል እኮ እኔ ምን አልኩኝ እንደዛ መብትሽ ነው ግን እንዲያውም አካውንቱ ማዘጋት የነበረብሽ አሁን ነው ብዬ ተናገርኩ ላይ ታች ያለች እሷ እኔ ላይ እራሴ ቤት አልነበርሽም እኮ እንጂ

ምን አገባም ብለን ዝም፣ ቅድም ነግረን፣ አንቺም ነግሬሻለሁ በእኛ መስመር ላይ ከሌለሽ፣ ዋይ አሁን አንቺ በባለፈው ፖለቲካ ውስጥ ከሌለሽ፣ ሃይማኖት ውስጥ ከሌለሽ፣ ጌም ከሆንሽ እና እንደፈለግሽ ማድረግ ትችያለሽ፣ እንጂ እኔ እንደዛ አይደለም፣ አያገባኝም። ግን ሰድባኝ ነው፣ እኔ ጋር መጣ፣ ሰደበች ማ ሁሉም ፈትቻለሁ፣ ቤታየሁን ግን አልፈታም። ሁሉም ፈትቻለሁ፣ እንዲያውም ዮናስንም ምንትድለዋለው። ለምን መሰለሽ ደበረኝ። እኔ ሴቶች ድምፅ ስንሆንላቸው ስንታገልላቸው የሆነ አንደኛ የለሽ ኮይን፣ እውነቴን ነው የምልሽ። እኔ አንቺ አሁን እዛ ውስጥ ስለሌለሽበት አንቺ ጌመር ነሽ ነሽ የፈለግ በራስሽ ሙድ ትሄጃለሽ። ሃይማኖት አትነኪ፣ ብሄር አትነኪ፣ ምን አትነኪ፣ ምን አገባኝ የፈለግሽውን ብታደርጊ አይደል እንዴ? መብትሽ ነው። ሃይማኖትን ስትነኪ፣ ብሄርን ስትነኪ፣ እኛ ሌን ትገቢያለሽ። እኛ ሌን፣ እሷ እኛ ሌን ያለችው ስለዚህ ተለውጫለሁ። ከአሁን በኋላ ሃይማኖትን አነካም፣ ብሄርን አነካም ምናምን ፖለቲካ ውስጥ የለውበትም። ካለ አንድ ሰው ኦኬ፣ አገባንም። እኛ እቤት የመጣ ግን ከታች ተሳድባ ሄደች፣ ተናግራ ሄደች። በናናም እኮ ነበረን እቤት ገብቶ እና በነገራችን ላይ በንግግር የምታመን ሰው እንደሆንክ ነው ማስበው እና በጣም እኮ በቃ ላይክ ጀስት ፍታ ያ በንግግር ነው አለ። ምን መሰለሽ በንግግር መፍታት ማለት እኔ እና አንቺ ተነጋግረን ፈታ ነው። አይወራን ቤታ እኔ እኔ ማውራት ቤታ አንቺ አይኖ እንደማትፈልጊ እንደዚህ እንዲወራ እንደማትፈልጊ አውቃለሁ፣ ቤታ እንደማትፈልጊ፣ ግን እኔ ጀስት ማውራት ስለፈለግኩ ነው። ገባሽ በቃ እኔ እንዲቆም ፈልጌ ነው። ነገር ይደብራል። በቃ አንቺ ጥሩ ጥሩ ባዶ ልሽ ጥሩ ጓደኛ ልሽ ጥሩ ሰው ነሽ፣ አስበሽ ነው እንደዛ ነሽ። እኔ ደግሞ ከሰው ጋር የግለሰብ ችግር የለብኝም። ግን መጣ ገና ሚስትህን እለጠልጥላለሁ አለች። አርለ እንዴ ምንም ችግር በነገራችን ላይ አትናገራትም፣ አልተናገረቻትም። ኖ ኖ ኖ፣ ትናገራት። አይ ኖ ኖ ሚስቴን ተናግራለች። እኛ ጋ ይመጡና ይታረቃሉ። ለመታረቅ ሲፈልጉ ይሰድቡናል፣ እኔን ይሰድቡኛል። አሁን ይ መጠቀሚያ ያደርጉትኝ እኔ አያገባኝም። አሁን እሱ ፓስተር ሆኗል አያገባኝም። እኔ ሰው ሲለወጥ እንዲለወጥ ፈልግ ደስ ይለኛል። ኩን በቃ አመሰግናለሁ። አንቺ ስላሰብሽ ከምንድን ነው ስላከበርኩሽ ነው። ምክንያቱም ሰው አክብሮ እርቅን ሲፈልግ ሰላምን ሲፈልግ ደስ ይላል። እግባባን ኩይን ሁላችሁ ጋይስ ቤታዮ በመጀመሪያ ኦሮሞ ነሽ ቤታዮ ባለጌ ጋጠወጥ ነሽ ጋጠወጥ ባለጌ ነሽ ተሳዳቢ ነሽ አንቺ ባለጌ ቅናታም ተሳዳቢ ትውልድ የምታበላሺ በአማራ ስምና በኦርቶዶክስም የምትነግጂ ነሽ ስለዚህ አንቺን አልፈታሽም ሌሎችን ሁሉ እተዋለሁ አንቺ ግን ባለጌ ነሽ የማትለወጭ ዮናስ ይለወጣል አንቺ አትለወጭም አንች በጣም ጋጠ ወጥ ባለጌ ጎንደርና ጎጃም እያልሽ የምትከፋፊ፣ በናና የሚባለውን አስገብተሽ ኃይለኛ ፖለቲካ የምትሰሪ አሁን ተብለሽ የተላክሽ። ለዛ ነው ተልኮ ያለሽ። አሁን እነፈለገ እንደዚህ እንደነዚህ አይነት በደንብ አዳምቱ። ዮናስ ለገንዘብ ብሎ ነው የሚያረጋው። ኦሮሞና ትግሬ ስለሆነች ተልኮ አማራን ለመከፋፈል ነው እኮ። ገንዘብ እኮ እንደዚህ ወደ ጴንጤ ይሄዳል። በራሷ ኮንፊደንት የለላት መድኃኒት የምትወስድ የምትወጋ ምን የምትል ግን ምን አይነት መርዛማ እንደሆነች። ትመጣና ጎንደሬ ስለሆንኩ ነው ትላቸዋለች። ጎንደሬ አይደለሽም። ሌሎች ሴቶች ባ ቤታየውና ጂጂ በቃ ጂጂ ጂጂና ቤታየው አንድ ናቸው። አንድ አንድ አንድ ባለጌ ናቸው። ከምር ነው ብላችሁ እናንተ እናንተ ስንት እንደ ስል አድኖ ቅድስ አርሴማን ያላት ቅድስት አርሴማ ነው ያላት። ይፈለገ ማለት ከምር ነው የምላችሁ። እናንተ እኮ ብዙ ቤታዮ የተከሉ ሴቶች እንደሷ በቃ ዳዲ እሹ ያለባቸው አሁን እሷ የአባት እሹ አለባት። ቤታዮ አባቷ አላሳደጋትም። አባቷ በጣም እውነቴን ነው ዳዲ እሹ አላት። 40 ምናምን አመቷ ነው ቤታዮ በ2008 ፌስቡክ ላይ ጡቷን ገላልጣ እንትኗን ገላልጣ የምትቦስት የነበረች ልጅ ናት። አሁን ተቆራርጣ ተከፋፍላ ምን ብላ የመጣችሁ ህፃናቶች ህፃን ለመምሰልና ቲኔጀሮችን ለመምሰል ነው። አይደለሽም አርባ ምናምን አመትሽ፣ ትልቅ ሰውዬንሽ፣ ትልቅ ሴትዮንሽ። ቤታየሁ ግን እንደ አንቺ መርዛማ የለም። ይህን በጎን የጎንደር ጎጠኞችን ሰብስበሽ ጎንደርና ጎጃምን እያልሽ የምትከፋፊ ከፋፋይ ባለጌ ጋጠወጥ ቅናታም። እስኪ ንገሩኝ፣ እስኪ እስኪ ንገሩኝ፣ አሁን ዲቦራ የምትባል ኤልሻዳይ የምትባል ምናምን ምን ያደርጋሉ ስለ ሃይማኖት ያወራሉ ጃኒ የምትባል ጌምርናት ናት አይደል እንዴ ስለ ሃይማኖት ያወራሉ ስለ ብሄር ያወራሉ አያወሩም ቤታየው እንዴት ታወቀች እውቅና አገኘች ኦሮሞን ተሳድባ ትግሬን ተሳድባ ሴት አዳሪ ከአንድ በቷ የሚወጣው እንኳ አባት አላት አሁን እቺ አባት አላት የአባቷን ፎቶ ላኩልኝ በደንብ መማር አለበት አባቷ እኔ የምፈልገው የአባቷን የቤተሰብ መማር አለባቸው እጅማ ጋጠው ወጥናት ጭማ ባለጌ ናት። አባቷ ነው መጠየቅ ያለበት። አባቷ ነው መጠየቅ ያለበት። ውሻዋ ሙቷል መሰለኝ። ሁለመናዋ እሷ አካባቢ ይሞታል። የመጨረሻ አጋንንት የተሞላችሁ እኮ ነው ስትናገር ብታዳምጡ። አሁን እንደዛ የምታደርገው አማራ ስላልሆነች ነው። ለምን ነው ትግሬና ኦሮሞ ጊፍት የሚሰጣት? ቢኮዝ አማራ አማራው እንደምትመለከቱት መነገጃ ነው። አማራው መሳቂያና መሳለቂያ ነው። በደንብ ወቁ። ታፕ ታፕና ኮፒ ሊንክ ታፕታፕና እና ኮፒ ሊንክ አርጉ እንዳሉ እዚህ ጋር የምትመለከታችሁ አማራ አይደሉም እንዳትረሱ። ታፕታፕና እና ኮፒ ሊንክ አርጉ። ነታ ምን ወነታ ምን በዮናሶቻ እንደ ቤታዮ ሴት አዳሪ ሆና መምህሮቻችሁ እየገቡ ነጠላ ለብሰው መምህሮቻችሁ እየገቡ ከነዚህ ጋር ሲሻፍዱ በአደባባይ የሚውሉ ስለዚህ ቤታዮ በጣም በጣም መርዛማ የሆነች መርዛማ ሆነች፣ እና እንዳለ እኮ መሳደብ እኮ ብርቆ ሆነ። ሴት ልጆች ሁነው መሳደብ፣ ብልግና ስድብ መሳደብ ብርቅ በቃ እንትን ሆነ። ሀይማኖት ሆነ ኦርቶዶክስ ተዋሕዶ እያያችሁ ነው እንግዲህ። ሴት ሁነው መጥቶ ወንድ ልጅ ጋር መሰዳደብ፣ ወንድ ልጅን በብልግና ስድብ መሳደብ። ምን አይነት አባት ነው ያሳደገሽ? ሕማማትን ምንድነው ቆላ አሰማችሁ? ሕማማት ምንድነው ያልችሁ? እየሰማን የቤት ታየውን ነገር እየሰማን አጥ ዮናስ እኮ አጥሊስ እኮ እንደዚህ ብልግና ጋጠወጥ ነገር እኮ አይናገርም። ጂጂ እንደ ቤታዩ አትሳደብም። እንደ ጂጂ ክፉ ሰው የለም አይደል እንዴ? ጂጂ እንደ ቤታዩ አትሳደብም። ቤታዩ መርዛማ ናት፣ አማናት ባለጌ ናት። አማራም አይደለችም፣ ኦሮሞንም አትወክልም። ኦሮሞንም አትወክልም። እነዚህ የራሳቸው የፐርሰናል ችግር ያለባቸው እቺ ሶልፍ ኮንፊደንት የለላት በራሷ የማትተማመን በራሷ ስለማትተማመን ነው። ኮፒ ሊንክ እና ታፕ ታፕ አድርጉላችሁ አላስገባችሁም። እዚህ ጋር የምትመጡ ሁሉ ምንም አትጠቅሙም። ጋጠ ወጥነት ብልግና፣ በቃ የሴቶች በዚህ ደረጃ ትባልጋላችሁ። ሴት ልጅ በዚህ ደረጃ ስትሳደብ፣ ሆም ልባ እኮ ንጹህ ነው ሄደ መጽሐፍ ቅዱስ በልብ የተሞላን ባፈት እናገራለን። የሚዋረደው ማን ነው? አማራና ኦርቶዶክስ ነው የሚዋረደው። አማራና ኦርቶዶክስ ተዋደው፣ እነዚህ መስቀል አድርገው መስቀል አንጠልጥለው መጠው እናት ምናምን በዚህ ትውጣል በእያሉ የሚሳደቡ እናዳምጥ። የቤት ታዮን እስኪ የቤት ታዮን መልካም ኦርቶዶክሳዊነት እናዳምጥ። የቤታዩ መልካም ኦርቶዶክስ ምናልኩ መሰላቸው። አሁን ሰሞኑን መቆም ጀምራለች አይደል? ትናንትና እኔ ፎቶ ፖስትኩኝ። የሚገርማችሁ ነገር እንዴት ሰልፍ ካንፊደንት እንደላቸው የምታውቁ እኔ እዚህ ጋር ወጣሁና ቤታዮ አልኳት፣ አንቺ እኮ ከቤት ወጠሽ አታቂም። እኔ ይህ ጀርባዬ ነው፣ ባኪያርዴ ነው። እንደዚህ የምትመለከቱት የኔ ጀርባ ነው የቤቴ ጀርባ። ዛፎች አሉ የሚያማምሩ። ስፈልግ ወደኋላ ነው የምወጣው። እስኪ ውጭ አልኳት። ወጥታ አታቅም። ቪዲዮ ውጭ ፖስት አታቅም ቤት ገስቧት አስወጣኋት። እንዲህ ነው የማስወጣችሁ ተመልከቱ። አስወጣዋት ፓርክ ፈልገሽ ትወጫለሽ፣ ፓርክ ፈልገሽ ትወጫለሽ። በቃ እንዲህ ናችሁ። በጣም ቀላል ነሽ። ኮንፊደንት የለሽም። ዩ ዱ ናት ሃቭ ኮንፊደንት። በራስሽ ኮንፍደንት ያላት ሴት በሌላ ሴት አትቀናም። እንዳለ ሁሌ ቤታዮ ተቀግብ ሲሰጥ ቀናለች። ምን ሰጥ ቀናለች። እስኪ ያለ ፊልተር ጊብና እጅሽን አሳይነህ። አርባ ሁለት አመትሽ ነው ቤታዮ፣ በትንሹ አርባ ሁለት አመትሽ ነው። ትግሬዎች ይስጡሽ። ትግሬዎች አማራን ስለሚጠሉ ጊፍት እየሰጡ ሊያሰድቡሻል። ኦሮሞዎች ብልጥ ናቸው። ጊፍት እየሰጡ አንቺ ኦሮሞን ተሳደቢ፣ አንቺ ትግሬን ተሳደቢ። ይመጡና ጊፍት ይሰጡሻል። ይመጡና ጊፍት ይሰጡሻል። ቤት ታዩ ቢከዛ አንቺ የአማራ ጠላት ነሽ። በየትኛው ሳይንስ፣ በየትኛው ሳይንስ ነው እስኪ አስባችኋል? በየትኛው ሳይንስ ነው ኦሮሞን እየተሳደበች ኦሮሞን ጥምብርኩሳቸውን ያው አውጥታ እየተሳደበች ትግሬን ጥምብር ኩሳቸውን አውጥታ እየተሳደበች በየትኛው ካልኩሌሽን ነው እስኪ ንገሩኝ። እስኪ በየትኛው ካልኩሌሽን ነው ለቤታየው ጊፍት የሚሰጡ ኦሮሞዎች ዳንቻ፣ ለቤታየው ጊፍት አንበሳ የሚያወርድላት አስባቿ። እስኪ እስኪ ጠይቁኝ። እስኪ እስኪ እስኪ ትንሽ ሂሳብ እንስራ እስኪ ሂሳብ እንስራ። ወይ ጃኒም ትግሬ ናት፣ ይህም ትግሬ ነው። ጃኒ ኢትዮጵያዊ ናት፣ ጃኒ ስለ ሃይማኖት አታወራም፣ ስለ ብሔር አታወራም። ግን ትግሬዎች ተቆጣጥረውታል፣ ዲጂታል ወያኔ ተቆጣጥረውታል። አማራው አማራው ሞኝ ነው። ከምር ነው የምላችሁ፣ አማራው ሞኝ ነው። እኔ አውቄ ነው ፖለቲካ የምሰራው። ጃኒ አማራ አይደለችም። ጃኒ ትግሬ ናት። ኦኬ አሌክስም ትግሬ ነው። ወጣቶች ናቸው። ጃኒ ብሔር አትነካም፣ ጃኒ ሃይማኖት አትነካም። ጃኒ ኢትዮጵያዊ ናት። እኛ ትግራይ እንወዳለን፣ የትግራይ ህዝብ እንወዳለን። ችግር የለብንም። ቤታየው ግን ትግሬን እንደ ትግሬ ማህበረሰብ እንዴት አድርጋ እንደምትሳደብ እንዴት አድርጋ እንደምታዋርድ ሁላችሁ ታውቃላችሁ። አሁን ዩቲዩብ ለመነገድ ስለፈለገች ተለውጫለሁ ለእውነት የምታገል ሰው ነኝ እኔ። ከማንም ጋጠወጥና ከማንም ማሀይም ጋር የምመላለስ አይደለም። ግን እንድትማሩ ነው። እቺ ስዕል አድነው ናቸው። እቺ ቅድስት አርሴማ ሆናለች። የኦርቶዶክስ ተዋህዶ ቅድስት አርሴማ። ዛሬ በዮናስ የምትዋረዱት ነገ ደሞች እቺ ታዋርዳቸዋለች። ዛሬ እንደዚህ የምታዋር ዛሬ ዮናስ ጴንጤ ሆኖ ምንድን ያለው? እናትና ልጄን ስለሚሰድቡብኝ ነው እኔ እንጂ ውስጤ ጴንጤ ነው አለ። እውነቱን ነው። ትሳደባላችሁ። እናትና ልጅ የሚሳደብ ታነግሳላችሁ እውነቱን እኮ ነው ዮናስ። እኮ በዚህ በኩል እኮ እውነቱን እኮ ነው። እናትና ልጅ የሚሳደቡ ታነግሳላችሁ። እናትና ልጅ የሚሳደቡ ባለጌዎችን ጋጠ ወጦችን፣ እንዴት ቤታዮ የአማራ ሴት ትባላለች? አማራዎች መልሱልኝ። የአማራ ሴት ናት አም እኔ ደግሞ የአማራ ሴት ናት፣ አማራ ናት። ኦኬ፣ ከአሁን በኋላ ቤታዮ አማራ ነሽ የምልሽ፣ የአማራ ሴት ማለት እናት የምትሳደብ፣ የአማራ ሴት ማለት ትግሬን የምትጠላ፣ የአማራ ሴት ማለት ኦሮሞን የምትጠላ ልበል ምክንያቱም እናንተ ፖለቲካ ስለማታውቁ ኮንትሮል አፖዚሽን ስለማታውቁ፣ በቃ የአማራ ሴት ና ቤት ታዩ እምትፈልጉት ያና። እናንተ አማራዎች ይዞራችሁ፣ ኦሮሞ ስደቡልኝ ትግሬስ። ምን አይነት ጋጠ ወጥነት ነው? እንደዚህ አይነት ሴቶችን በ49 በ39 እንጨት ሜትር እንጨት አለካቸው። በ39 አፍንጫዬን ነው የሚይዘው። ኔ እኔ ኩሩ ጎንደሬ ነኝ ኩሩ የኮራው ጎንደሬ በጣም የምታምር ቆንጆ ሚስትን ያገባው ከአንደበቷ ቃላት ስታወጣ እንኳ በጣም የሚገርም ቃላት የሚገርም ቃላት የሚገርም ስነልቦና ያለ። እንኳን በእናንተ ቆሻሻ በእናንተ ትራሽ በሰውነታችሁ ፌቅ ሰውነት ይዛችሁ ሁሌ በሰውነታችሁ የምታስቡ በቂጣችሁ የምታስቡ ጋጣ ወጦች እናንተ ኮ ባለጌዎች እኮ ናችሁ። ሌላ እኮ የላችሁም። ሃይምሮ የላችሁ፣ ሞራል የላችሁ። ምን አላችሁ? ሁሉ ጊዜ በቃ ምናም ፌቅ የሆነ። ፕላስቲክ የሆነ ሰውነት ይዘሽ ሰውነት እንደዚህ ነው አይደለም። እኔ አያገባኝም ስላንቺ ፕላስቲክ ቆሻሻ ሰውነት፣ ውሻዬ አይሸናብሽም፣ ውሻዬ አይሸናብሽም፣ አንቺ ጋጠወጥ ባለጌ። አማራን አማራ ሴቶች እኒህ ናቸው በቃ ያዙ። የአማራ ሴቶች እቺ ናት። ኦርቶዶክስ ተዋህዶ አማራ ሴት ማለት ቤታዮ ናት። አይ ትግሬዎችማ ብልጥ ናቸው። ኦሮሞ ሴቶች ብልጥ ናቸው። አያችሁ፣ ኦሮሞ ሴቶች በልተናቸው አንፈልግም የኛ አይደለም ነው የሚሉት። እናንተ ግን ቤታዩን አማራ ናት ኦርቶዶክስ ናት። ምንም ችግር የለም። ኦርቶዶክስና አማራን ነው የምጠይቀው እኔ። እንደዛ ነኝ እኔ እኔ ግለሰብን አልጠይቅም ማህበረሰብን ነው የምጠይቀው። ግለሰብን አልጠይቅም። እ ምእምናንን አልጠይቅም። ቅዱስ ሲኖዶስ ነው የምጠይቀው። ቅዱስ ሲኖዶስ ከዚህ በላይ ኦርቶዶክስ ተዋህዶ እየመጣችሁ መምህራኖቻችሁና ቄሶቻችሁን መቆጣጠር የማትችሉ በየጋለሞታና በየተሳዳቢ ቤት እየገቡ የሚውሉ ቅዱስ ሲኖዶስ ስራህ ምንድን ነው? ኦርቶዶክስ ተዋህዶ መምራኖች ስራችሁ ምንድን ነው? ቅናታሞች ፉክክር ነው የያዛችሁት። የናንተ መእምናን የጠፉ በጎቻችሁ በየቦታው ይባልጋሉ፣ ግን ልትጠቀሙባቸው ትመጣላችሁ። ዮናስ ማለት ሴጋው ምንድን ያለው? እኛን ልትጠቀሙብን ትመጣላችሁ ስንሳደብ፣ ነገር ግን እኛን አትፈልጉንም፣ አትፈልጉም እቺም ጋለሞታ ተሳዳቢ ባለጌ ጋጠወጥ መርዛማ ትውልድን የምታበላሽ ናት። ወደ ወደራችሁም ጠላችሁም ቤታዮ ትውልድ የምታበላሽ ናት። አባት እኔ የአባቷን ፎቶ ፈልጋለሁ። የልጆቿን ልጅ አላት። የአስራ ስምንት ዓመት ልጅ አላት። ቤታዮ የወለደች ናት አይደል እንዴ? አስባችኋል? እነዚህ ሰዎች ስድብን ማቆም አይችሉም። ስድብን ማቆም አይችሉም። ህማማትን ቆይላ አሰማችሁ። ህማማትን ምንድን ነበር ያልሺው ቤታዮ አሁን የቆየ ነው ምናምን። አዩ ኪዲንግ ሚ አዩ ኪድንግ ሚ? አሀ አሀ አሀ። የቆየ ነው። አምጣ እስኪ የኔ ቪዲዮ አምጣ። የኔ ቪዲዮ የለህም። የኔ ቪዲዮ የላችሁም። የኔ ቪዲዮ ቢኖራችሁ በየቦታው ቦታው በየፌስቡኩ በየምናምን ትፖስቱት ነበር። የላችሁም። ስለሌላችሁ ምን ታደርጋላችሁ? ምሰላችሁ፣ መዋሸት። ስትዋሽ ትውላለህ። ቀንቶብኝ ነው ምናምን። ምን የሚያስቀና ነገር አለች? ምን የሚያስቀና ነገር አለሽ? ምንስ በቀላይ ላይ ቃል አይደለ? ምን የሚያስ ምንም እኮ ባለጌ እኮ ነሽ፣ ጋጠወጥ እኮ ድሃ እኮ ነሽ። በቲክቶክ እኮ ለምነሽ እኮ ነው የምትኖሪ። ለምናችሁ እኮ ነው የምትኖሪ። በቲክቶክ ምናችሁ ነው የሚያስቀናው? ትነግሩኛላችሁ? የሚያስቀና ነገር አለ? ታፕታፕ እና ኮፒ ሊንክ ቤተሰብ ሁላችሁም ታፕታፕ እና ኮፒ ሊንክ አርጉ። ምን 2000 3000 ደደብ መሀይም ፈራ እግዚአብሔር የሌለው ህይወቱ የደበረው መሳቂያና መሳለቂያ ስላደረገሽ እኔ ጋማ ለመምጣት ጭንቅላት ያስፈልጋል። እኔ የምናገረው ነገር ጭንቅላት ያስፈልጋል። አሁን የምናገረው ነገር ኮኔ ቅዱስ እኮ ነው ራይቸስ እኮ ነው ሆሊነስ እኮ ነው የምናገረው ነው። ይህ ቅድስና እኮ ነው የነገርኳችሁ ያለው እኮ ከበል ። ባለጌዎችን አታንግሱ፣ ተሳዳቢዎችን አታንግሱ፣ ጋጠወጦችን አታንግሱ። እነሱ አሁን ሊያሸው ፊንገር ሸውና እቺ ሰበናፕ ሰበናፕ እና ፊንገር ሸው እየተሰዳደቡ አሁን ሊነግዱበት በማህበረሰቡ አውቀው ወጣት ይመስላሉ፣ አዛውንት ናቸው። ፊንገር ሸውም የ60 አመት 50 አመቷ ነው እቺም አርባ ዓመቷ ነው። ወጣት ለመምሰል ሂዳችሁ ትቆራረጣላችሁ። የምትሰሩት ገንዘብ ለመድኃኒት ነው የሚሆናችሁ። ምክንያቱም ውስጣችሁ ሰላም የለም። ውሸታሞች ናችሁ። ውሸታሞች ናችሁ። ቤታየው ከሴጋው ጋር መታረቅ ትቻለሽ ማግባት ትቻለሽ። አያገባኝም። ትታ ልምዳችሁ እኮ ነው። ስንት ታጣላችሁ፣ ስንት ታረቃችሁ። አሁን ዮናስ ሜቢ ከሁለት ሳምንት በኋላ ወደ ይመጣል ወደ ኦርቶዶክስ ትቀበሉታላችሁ። ቢኮዝ እንዳላችሁ በሽተኞች ናችሁ። አረለም ለ ጋይስ ኮፒ ሊንክ አርጎ ቤተሰብ ሁላችሁ፣ የተወሰነ ሰው ሶስት አራት ሰው ኮፒ ሊንክ እያደረገ ነው። አመሰግናለሁ። አራት ሰው ኮፒ ሊንክ እያደረገ ነው። እንደዛ ነው እዮዳብ፣ እንደዛ ነው። እዮዳብን አትችሉትም። እኔ ከ እኔ ከእግዚአብሔር ጋር ነው የመጣሁት። ለእውነት ነው የምታገለው። ፊት ለፊት ነው የምናገረው። አልዋሽም፣ አላሽቃብጥም፣ አላመናፍስም፣ አላመናፍሰውም፣ አልዋሽም፣ አላሽቃብጥም። ፊት ለፊት ነው የምናገረው። ስለዚህ ቤት ታየው ባለጌ ናት፣ ተሳዳቢ ናት። ምንድን ነው ኮንቴንቷ? ምን ኮንቴንት አለሽ? ምን ጭንቅላት አለሽ? ሰበና ምን ሀይምሮ አለሽ? የትኛውን እውቀት ንሮሽ ነው የትኛውን መነጋገር ደ ሰውነትሽን አቆራርጠሽ ቁጭ ብለሽ ስለ ሴክስ፣ ስለ ምናምን፣ ስለ ድከላ ምናምን ነው የምታወሪው። እንዲያውም ብዙ ሰው አያይሽም። አሜሪካኖችን አሳይሽ እንዳንቺ የሚሰሩትን መቶ ሺህ ሰው ነው የሚያያቸው። ያንቺማ ማን ያይሻል? ማን ያይሻል? እንዳንቺ አይነት ካንተንት የሚሰሩ እምሟቸውና ሰውነታቸውን የሚሸጡ በጣም ብዙ ሰውን የሚያቸው፣ ኪም ከርዳሽያን እያት ይያት። ኪም ከርዳሽያን ለመሆን ነው አንቺ ገርዳሽያን። እነዚህ ሰዎች መሀይም ናቸው። ሰውነታቸውን ሽጣችሁ ያልተሳካላችሁ፣ በአደባባይ ተዋርዳችሁ ቁጭ ብላችሁ ስምንት ሰዓት ሹመን ሄር አርጋችሁ ሜካፕ አርጋችሁ። አስበሻል፣ ሜካፕ አድርገሽ ሹመን ሄር አርገሽ ምን አርገሽ ቁጭ ብለሽ ስምንት ሰዓት በቲክቶክ ምትለምኚ፣ አሜሪካ ተቀምጠሽ ልመና። ለማኝ እኮ ነሽ። ምን አርግሽ ስድብ፣ ሰውነትሽን እያሳየሽ፣ በውስጥ እያፈነደድሽ፣ ፊንገር ሸው እያደረግሽ ይህን እንደ ይሄን እንደ እንትን ለምታዩት አባትሽ ይኮራበታል። አቤት አባትሽ! ምን አይነት አባት ነው ያለሽ? በእናትሽ አባትሽ ኮርቶብሻል አይደል? አባትሽ ኮርቶብሻል። እስኪ እስኪ ካባትሽ ጋር ቪዲዮ ፖስት ይል አያቀሽም ባጠ ወይ አባቷ ከእሷ ጋር አያወራትም አያያትም። እስኪ በቪዲዮ ከአባትሽ ጋር ግቢ። አንድ ቀን እኔ ከሚስቴ ጋር ነው የምገባው አለው። ለታዩኛላችሁ ከሚስቴ ጋር ከሚስቴ ጋር እስኪ ግቢ። አንቺ ለምን መሰለሽ አባትሽ ውሸት ነው አይወድሽም። እንዳንቺ አይነት ጋጠ ወጥ ልጅን አልወድም ብሎ አባሮሻል። እንዳታምኗቸው፣ ውሸታሞች ናቸው። እንዳታምኗቸው እንዳታምኗቸው ከባሎች ሚስት ካላቸው ከሚስቶቻቸው ጋር ከባሎች ማታቸው ትለዋቸው ሄደዋል። ሞጣ ከሚስቱ ጋር ይታችሁ ታውቃላችሁ? አታገኙትም። ሞጣ ከሚስቱ ጋር ይወጣል አይወጣም? ዮናስ ከሚስቱ ጋር ይወጣል አይወጣም? ቤታየው አባቴን በጣም ወደዋለሁ። ቤተሰቦች አይወጡም፣ አይገኙም፣ ከአንቺ ጋር አይገኙም። ስለዚህ እነዚህ ሰዎች እየዋሻችሁ ናቸው። እነዚህ ሰዎች መመርመር አለባቸው፣ ህክምና ያስፈልጋቸዋል። ደስተኞች አይደሉም። ዴ አር ስትረስድ አውት ስትረስፉል ላይፍ ነው ያላቸው ላይፍ የላቸው። አመት ባህል መጣ ባህል መጣ የሚያሳዩ ነገር ምንም ነገር የለም። አሁን ቤታየው እንደምንም ተማሙታ፣ እንደምንም ተራሩታ፣ እንደምንም ዋጋ ከፍላ ለምና እ ለምና ምን ብላ ሂዳ ሰውነቷን አስተካክላ መጣች። ቆመች ወፌ ቆመች ወፌ ቆመች አልቀ ይኸውላችሁ፣ እድሜ ልኳ ቁማ ማታውቀው አሁን መቆብ ጀመረች። ወፌ ቆመች ታጣጣ አርጓ እንደይ ወፌ ቆመች። እስኪ ጀረማያ ቁማ ማታውቀውን ይሰማል። የተከበረ ንጉሱ ይሰማል። ጀረማያ፣ ይኸውልህ አሁን እቺ አንተ እኮ አንተ ንጉስ ነህ። ስለዚህ ንጉሱ ሁሉን ነገር ለማስተካከል ስራ እየሰሩ ስለሆነ እኛ ንጉሱን መስማት ብቻ ነው። በቃ እውነት ነው። ባለጌዎችን ማስተካከል ስላለቦት እርሶ ንጉሳችን ጥሩ ነው ሀሳብ ሁሉንም ነገር በሁሉ አቅጣጫ እየተመለከቱ ስለሆነ እርሶ በርትቶ ስራቸውን የስሩ። እኛ ከጎን ታብታብ እያረግን ሁሉ ነገር ከእርሶ ጋር እየተከተልን እውነቱን እያወጣን እንሄዳለን። ባለጌዎች እና ተሳዳቢዎችን እያጋለጥን እንሄዳለን። ከጎን እንቆማለን ማለት ነው። በርቱ፣ ይበርቱ። ትክክል። ጀረማ የሚለወጡ ከሆነ እኛ ይቅር አድርገንላቸው ይለወጣሉ። እቺ ግን ከሁሉም አልለወጥም ብላ አለወጥም። የማይለወጡ ብዙዎች እኮ እኛ ጋ መጣው ይቅርታ ጠይቀው ምረናቸዋል። ለምን ይለው ተለውጠዋል። እቺ ግን የማትለወጥ ጋጠወጥ፣ ኦኬ፣ ጋጠወጥ የማትለወጥ ስለሆነች እንደገና ኦሮሞን ትሳደባለች ለሚያስየው ኦሮሞን በዛ ደረጃ እየተሳደበች ለኩማ ገንዘብ መስጠት ምን ትለዋለ? ኩማ የሰጠችው እኮ ኦሮሞን ስለሚጠላ ነው። አለ ቦይፍሬንዷ ነው ኩማ ታውሷል። ቦይፍሬንዷ ነው። እንደገና ደግሞ ኦሮሞን አዋርዷል በደንብ አርጎ። አለ እንዴ እሷማ በደምብ ሄድ ቆሻሻ ብሎ የኦሮሞን ልጆች እንደ ቆሻሻ እየቆጠረ ያባር ነበር። ስለዚህ ኦሮሞን የሚጠላ ሰው አሁን እሷ ኦሮሞን ስትሳደብ ነው የምትሉ። አለ እንዴ እንደ ኦሮሞና እንደ ትግራይ የምትሳደበው የምትጠላው የለም። እሷ የአማራ ሴት ናት። አሁን የአማራ ሴት ስታስቡ ቤታዮን አስቡ። እሺ አማራ ሴት ስታስቡ ቤታዮን በቃ። አማራ ሴት መቀረጽ ያለባት ኦርቶዶክስ አማራ አማራን አትወክልም። አማራን ኖ ኖ ኖ አዳብት ኖ ኖ ኖ። ትወክላለች፣ ትወክላለች በደምብ ጀርማ ትወክላለች። ብለው ባለጌ ሰው እናትና አባቱንም አይወክልም። ትወክላለች፣ ትወክላለች ተብላለች። አሁን ስታስቡ አማራ ኦርቶዶክስ ስታስቡ ቤታዮን አስቡ። እስከሚተፏ ድረስ መጥፋት አለባቸው እንዳሉ ጎንደር፣ እንዳሉ አማራ ኦርቶዶክስ ስታስቡ ቤታዮን አስቡ። መጥፋት አለባቸው የሚደግፏት እነሱ ናቸው። እንዳሉ የጎንደር ሴቶች፣ የአማራ ሴቶች፣ ኦርቶዶክስ ተዋህዶ ሴቶች ናቸው የሚደግፏት ስለዚህ ቤታዩ ማለት አማራ ኦርቶዶክስ፣ አማራ አይደለችም፣ ኦሮሞ ናት፣ ግን ተቀብለዋታል። አማራ ነበር በቃ አማራ የሚፈልገው ይህ ነው ብላለች። አማራ የሚፈልገው እንደዚህ አይነት ሰው ነው ብለዋል። አማራ የሚፈልገው እንደዚህ አይነት ኦርቶዶክስ ተዋህዶ ሴት ማለት ይሄ ነው። ይህን ደግሞ ማነው ስሙ? ማነሽ ገብተሽ አልታወራለሽ? ኦኬ። ያዩ ዳው እንደት ነህ? ሰላም እንደት ነሽ? እግዚአብሔር ይመስገን እንደት ነው? አይ በሷ ላይ አስተያየት ሊሰጥ እንኳን አይደለም የገባሁት ግን የሆነ ጥያቄ ልጠይቅሽ። አንቺ አማራ ነሽ፣ እኔ አማራ አይደለሁም። ለምሳሌ አሁን ቤታዩ አሁን የሚቀበሏት የሚደግፏት አማራና ኦርቶዶክሶች ናቸው አይደል? የአማራ ክትብስ ነው የምትባለዋል። አይ ዶንት ኖ ሄር። ያ የዛን ያክል ፎሎ አላረጋት ማንፎች ነው ፎሎ አታረጊያትም፣ አታውቂያትም። አሁን እሷ አካባቢ ሰው ግን እንዲሁ ዝም ብዬ እንትን ሳደርግ እንጂ ከቁም ነገር እኔ አልሰማው ማለት፣ ላይክ እኔ አልከታፈላትም፣ ሮል ሞዴልም አይደለችም። አንዴ እስከማቆም መኪና እኮ አስገባችኋል ይቅርታ እንዴ እየነዳው ስለሆንኩ ነው። ይቅርታ፣ ወዳጆችን በጣም ሶሪ፣ እየነዳው ስለሆነ እንትኑ እየጮኸው ስለሆነ አንዴ ላቁምና እናወራለን። እኔ ታይም የለኝም ሰዓት የለኝም፣ እየነዳው እየሰራው እየተንቀሳቀስኩ ነው ማወራችሁ። እሺ እንደ ድሮ እኔ አክብሬ ቤት ከፍቼ ቁጭ ብዬ አላወራችሁም። ምክንያቱም ስራዊ መስራት አለብኝ፣ መንቀሳቀስ አለብኝ፣ መጎብኘት አለብኝ። ዝግጁ ናችሁ? ኦኬ፣ ዝግጁ ከሆናችሁ ታፕታፕ እና ኮፒሊንግ አድርጎ እሺ፣ እዚህ ጋር ላቆም እስች ከ እሺ ታፕ